አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለት ልጆቿ ጋር በሰማዕትነት አረፈች። ይቺም ቅድስት ከአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅጥራስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ንጉሱን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኑረች። ባሏ ስቅጥራስም እኔ የክርስቲያንን ሃይማኖት ወዳለሁ የንጉሱን ስቃይ ከመፍራት በቀር ክርስቶስ በልቢያ አልካድኩትም፣ ይላት ነበረ። እንደዚህም ስትኖር ሁለት ልጆችን ወለደች። በአንጾኪያም አገር የክርስትና ጥምቀትን ልታጠምቃቸው አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና። ሰው ወዳድ ክርስቶስን ብዙ ስለመውደዱ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድርያ ወደ ሊቃነ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱ ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትርድ ሊገልጥ ወዶ ያችን መርከብ ለመስጠም እስከምትደርስ በባህር መካከል ጥልቅ ነፋስ አስነሳ። ይች ቅድስትም ልጆቿን ሳይጠመቁ እንዳይሞቱ ፈራች፣ ተነሳም ጸለየች። ከዚያም ምላጭ አንስታ ጡቶቿን የቀኙን በጣች። ከደማም ወስዳ ፊታቸውን በመስቀል ምልክት ቀባች፣ በረታቸውና በጀርባቸው ላይም እንዲሁ አደረገች። በአብ ወልድ መንፈስ ቅዱስም በባህሩ ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድሪያ አገር በደረሰች ጊዜ ከአገር ልጆች ጋር ልታስጠምቃቸው ወደ እስክንድሪያ አገርም በደረሰች ጊዜ ከአገር ልጆች ጋራ ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜም ከአገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜም ውሃው ረጋ፣ እነርሱን ትቶ የአገር ልጆችን አጠመቀ፣ ውሃውም ተፈቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቹ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁ ሶስት ጊዜ አደረገ። ውሃም ይረጋል። አደነቀ። እናታቸውንም አቅርቦ ጠየቃት። እርሷም ፍርታ ተንቀጠቀጠች። ከእርሷ የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡታን በታ ደሟን እንደቀባቻቸውና በባህር ውስጥም እንዳጠመቀቻቸው ነገረችው። ስላደረገችው ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ አትፍሪ፣ ሃይማኖቶች ፍጹም ነው አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋውን፣ ደሙን አቀበላቸው። ይቺም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባየት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሡ ሄዶ ከሰሳት፣ ያደረገችውንም ነገረችው። ንጉሡ ወደ እርሱ ያቀርባት ዘንድ አዘዘ። ስትቀርብም ወደ እስከንድሪያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከኔ ቃልን አትሰማም፣ የወደድከውን አድርግ። በሁለተኛም በእስክንድርያ ከአንቺ ሆኖን ንገሪኝ ብሎ ጠየቃት፣ ምንም ምን አልመለሰችለትም። ንጉሱ ዲዮቅልጥያኖስም እጆቿን የዋሊት አስረው ሁለቱን ልጆቿን በሆዷ ላይ አድርገው ሶስቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር ያቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ለዘለሙ ይማረን አሜን። በዚችም ቀን የባሕታዊ አባ በብኑዳ ተጋዳዩ የቅዱስ ቴዎድሮስ፣ የአባ ዮሐንስ ሊቃጳሳት የሞቶ ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራ መታሰቢያ ነው። በረከታቸው ከኛ ጋር ለዛለሙት ኑር አሜን እዛ አቅረብ ኩማ ኤሌት አዲ የራን